ደሬ አቤት ማርቲ ዲኔ ምርመራ የት ነበር የሚሰጠው ምን ማለት ነው ማለት ለምን ፈለግሽው ለምን ደነከትኩ አይ አልደነከትኩም ማለቴ ለምን ጠይቅሽ ብዬ ነው አቶ ጌታቸው ከወይዘሮ ማርታ በደረሰባቸው ጥያቄ አጣብቂኝ ውስጥ ገብተዋል። ማለትም የዲኤን ምርመራ ውጤት አቤጌም ስታነሳባት፣ በፍጹም ባሌን ልጠራጠረው አልችልም፣ ለዘመናት የገነባው ትዳሬ ነው። ሆኖም ባለቤቴ ከኔ በስተጀርባ በፍጹም እንዲህ አይነት ስህተት ሊሰራ አይችልም በማለት ነው ሐሳብ ሐሳብ በወቅቱ እየነቀፈች ቢሆንም ዛሬ ላይ ግን ስለ ዲኤን ምርመራ እንዴት መደረግ እንዳለበትም እያንዳንዱ የጎግል አፕሊኬሽን ሰርች በማድረግ ለማወቅ ጥረት እያደረጉ ነው። ሆኖም ሰርች አድርገው ከጨረሱ በኋላ ግን አቶ ጌታቸውን ዲኤን ምርመራ የት ነው የሚደረገው በማለት ጥያቄ አንስተዋል። ይህንን የሰሙት አቶ ጌታቸው ግን ለከፍተኛ መደናገጥ ተዳርገዋል። ምናልባትም ከዳጣ ጋራ ያለውን የአባትና የልጅ ዝምድና ምናልባትም ሰምታ ይሆናል የሚል ሐሳብ ውስጥ ስለገቡም ክፉኛ ለምን እንደዚህ አይነት ጥያቄ አነሳሽብኝ? በሚል ህበትና መደናበር ጀምረዋል። ባለቤታቸውም ምን ነው እኔ እኮ ለማወቅ በፈለግኩት ጥያቄ ባነሳውት፣ አንተ ግን እያዩት ያለውት ጥሩ ነገር አይደለም እኔ የደበከኝ ታሪክ አለህ ማለት ነው በማለት መጠራጠር ጀምረዋል። ምናልባትም ወይዘሮ ማርታ አቶ ጌታቸውንና ዳጣን የዴን ምርመራ እንዲያደርጉ ግፊት ማድረጋቸው የማይቀር ነው። ሰላም ጤና ይስጥልኝ። ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ዳጣ ክፍል ሰባትን እንመለከታለን። ምን አዲስ ትዕይንት አለ? አብረን እንይ። እንግዲህ ዛሬ ከወትሮ በተለየ ከሞገሴ ጋር ተገናኝተዋል። ማለትም የሰነበተችበትን ቤተሰቦቿስ፣ በምን አይነት ምክንያት እንደተቀበሏትም ለመጠየቅ ሞክሯል። ሆኖም ዳጣ ደስታዋን ሙሉ ሊያደርግላት ያልቻለው የእናቷ ጥያቄ እስካሁን አልተመለሰላትም። እኔ እስካሁን ስለ እናቴ ሳነሳበት አባቴ እንኳን ደስተኛ አይደለም። ለማንኛውም ግን የኔ ልጅነት አባቴ አምኖ በመቀበሉ ደስ ብሎኛል። ዲኤን ምርመራ ቢደረግም ባይደረግም ጣጣ የለኝም በማለት ለሞገሴ ነግራዋለች። ሞገሴ ግን የግድ በዲኤን ምርመራ መረጋገጥና ውጤቱ መታወቅ እንዳለበትም ገልጾላታል። አቤጌ ምም አባቴ አሁን እሷ ከመጣች በኋላ ፍቅርህን ለእሷ አዳልታል፣ በማለት አባቷን እየወቀሰችው ነበረ። አባቷም አይ በፍጹም ከቤተሰቦቼ እገሌና እገሌት ብዬ የማዳላው ነገር የለኝም፣ ሁላችሁንም በእኩል ዓይን ነው የማያችሁ፣ በማለት እንግዲህ አባት እየገለጹ ሳለ፣ ነገር ግን አቤጌም እንዴት ከጎዳና ተነስታ ለመጣች ልጅ እኩል ዓይን ትላለህ? ለማንኛውም እኔ ይሄ ነገር አልተመቸኝም፣ በማለት በጣም ተበሳጭቷ ነበረ ለአባቷ ስትነግረው ነግረው የነበረው አባቷም ታዲያ በቃ በመጀመሪያ አንቺን ወድሻለሁ ቀጥሎ ደግሞ ዳጣን እንደሚወዳትም ገልጾላታል። በዚህ ደስተኛ ያልሆነችው አቤጌም ለእናቷም በመናገር ገንዘብ በምጠይቀው ሰዓት ለዳጣ እንጂ ለኔ እየሰጠኝ አይደለም በማለትም ለእናቷ እየተናገረች ነበረ እናቷም አባትሽ ሁሉንም ጠንቅቆ ያውቃል። ላንቺ ስላላስፈለገች ይሆናል፣ ገንዘብ የከለከለበት የራሱ ምክንያት ሊኖረው ይችላል። በዚህ ደግሞ ሊከፋሽ አይገባም በማለት አሁን ላይ አቤጌም እጅግ በጣም አስቸጋሪ ጸባይ ስላላትም እናት ለምንድን ነው ግን ተግባብተሽ የማትኖሩ? እያሉም አቤጌምን ማስደሰት ባለመቻላቸውም እያዘኑ ይገኛሉ። በሌላ በኩል አቤጌም የዳጣን ጸጉር በመቁረጥ የዴን ምርመራ በድብቅ ለማድረግ ሙከራ እያደረገች ባለችበት ሰዓት እንግዲህ ሰላም ወደ ክፍሏ በመግባትም ይህን ነገር ልታደናቅፈው ችላለች። ሆኖም ልታደርግ ነው መቀንሽ ይዘሽ የገባሹ ምናልባትም አንዳች ጉዳት ልታደርሽባት ይሆናል እንጂ ምንስ ወደ ክፍሉ አገባሽ? በማለትም ሰላም አቤጌ ምን እየሰደበቻት ነበረ። አቤጌ ምን ለምን ታሽቃብጫለሽ? መጥረቢያ ይዤ ብገባ ምን አገባሽ? በማለትም እየሰደበቻት እና እያንቋሸሸቻት ነበረ። ታዲያ ጠበቃ ሆና የቆመችላትን ሰላም ዳጣ በጣም እየወደደቻት መታለች። ና አጠገቤ እንድትተኝ እፈልጋለሁ በማለትም አብራት ተኝታ እየደባበሰቻት ሳለም እጅግ በጣም ደስ ብሏት፣ ደግሞም ይህ ስትመኘው የነበረው ነገር ስለሆነ ምን እያመሰገነቻት ነበረ። ሰላምን በበኩሏ እጅግ በጣም ደስ የምትል ልጅ ነች። አቤጌምን መቀስ ይዛ ወደ ክፍልሽ የመጣችው ስለምትቀናብሽ ጸጉርሽን መቁረጥ ፈልጋ ነበረ በማለትም ለዳጣ እየነገረቻት ነበረ። ዳጣ በበኩሏ ይች ልጅ ግን ምን ባደርጋት ነው የምትከታትለኝ? በኔ ላይ ያልፈጠረችው ዘዴ የለም። ዛሬም ግን ልታርፍልኝ አልቻለችም። ምን ባደርጋት ነው እያለች እጅግ በጣም ምርር ብላለች። ታዲያ የ ሰላም ለዳጣ ጥብቅና መቆም በአቤጌን በኩል ደግሞ ጥሩ ምልከታን አላስገኘላትም ኩሽና በመሄድም ለምንድን ነው ለእሷ ጠበቀ የምትቆሚው ምንስ ባደርጋት ምን ያገባሻል ስራሽን አርፈሽ አሰሪም ወይ እያለችም እንደተለመደው በጣም እየሰደበቻትና እያመነጫጨቀቻት ነበር ሰላም ምንም እንኳን ልጇ እንደሆነች ባትረዳም ነገር ግን እያመሰገነቻትና ባላት የዳጣ ተግባቢ ጸባይ እንደወደደቻትና ሆኖም አንዳንድ ስራዎች ሲከብዳት እንደምታግዛትም ለናታን እየገለጸች ነበረ። ናታንም አዎ በሚገባ በጣም ደስ የምትል ድንቅ ልጅ ናት እያሉ እርስ በርሳቸው እያወደሷንና እያደነቋት ነበር። ሰላምም ወደ ናታን ክፍል ለማጽዳት በምትሄድበት ሰዓት ናታን የተለያዩ መጽሀፍትን እንደሚያነብ ይታወቃል። ታደ በብካቸው መጽሐፍት መካከል አንዱን ታሪክ የሚያስገርም ንገረኝ በማለት ጠይቀው ነበረ። ጼ ምኒልክ ዘመን የተፈጠረ አንድ ክስተት እንደነበርና ይህ ደግሞ እጅግ በጣም አሳዛኝ በወቅቱ ምን ያህል ፈታኝና ደግሞም ለዚህ ለተደረገው ችግር ንጉሱ እኔኔ ጥፋተኛ በማለት ራሳቸውን እንደ ጥፋተኛ በመቁጠርም ሴትየዋን ይቅርታ እየጠየቁበት አጋጣሚ ነበረ። ይህ ታሪክ እጅግ በጣም መስጧታል። ሆኖም ቤቱን እኔ ላጽዳልሽ አንዳንድ ጊዜ ማረፍ ይኖርብሻል በማለትም እንግዲህ ናታን የምትጠርግበትን መጥረጊያ ተቀብሎም ክፍሉን ሲያጸዳ ነበረ። ነገራችን ላይ ናታን በጣም መልካም ልጅና አስተዋይ ነው። ለሰዎች ልጆች ምን ያህል ትትና እንዳለውም ተመልክተናል። ሆኖም ሰላም ቤታቸው ብዙ ጊዜን ስላሳለፈች በጣም ያዝንላታል። የራሷን ሕይወት እንድትኖር እዚህ በፊት እንደገለጸላትም ተመልክተናል። ዳጣና ውሃም በጣም የሚዋደዱ እህታማቾች ናቸው። በእርግጥ የስጋ ዝምድና እንዳላቸው እንዲሁም እህቷ እንደሆነች ባታውቅም ነገር ግን ውሃ ዳጣ ከሌለች በጣም ይደብራታል። ዛሬ ላይ ወደ ኬክ ቤት በመውሰድም ምንም በሌላ ሳንቲም ገዝታ ጋብዛቸው ነበረ። ለዚህ የሚከፍሉት ክፍያ ስላልነበራቸውም ለናታን ስልክ በመደወልም በሞባይል እንዲላክ ተደርጓል። ሆኖም ውሃ ይህን ሲሆንላት እጅግ በጣም ነበረ ደስ ያላት። ቤትም ስትመለስ በር ላይ የተቀበለች አቤ ጌም ነበረችና ዳጣ ኬክ እንደጋበዘቻቸውና እንዲሁም የማማምሩ ፎቶዎችን እንዳነሳቻቸውም እየተናገረች ነበር። ዳ ጌምም ጥላቻ አለባትና አሁን የትናት በማለትም ጠይቃታለች። ከሆነ ሰውዬ ጋራ ስትሄድ ነበረ በማለት ነግራታለች። ይህንን አጋጣሚ ግን እሷ ከናታን ጋራ ለማቃቃር ያላደረገችው ነገር የለም። የሆነ ሰው ሳታፈቅር አትቀድም፣ ወንድ ተከትላን የሄደችው በማለት ለናታን እየነገረችው ነበረ። ይህን ውሃ አይ ፍቅረኛዋ እንደሆነ አላውቅም፣ ለማንኛውም አባቷም ሊሆን ይችላል በማለትም ከናታን ጋር እየተቀባበሉ ነገሩን በመጥፎ እንዳልተረጎሙትና ዳጣ ያደረገችው ስህተት እንዳልሆነም እየገለጹ ነበር። እስከመጨረሻም ወይዘሮ ማርታ ጎግል ሰርች በማድረግ እንዴት ነው የዲ ኤን ኤ ምርመራ የሚደረገው? በማለትም ይህንን ለማወቅ እንግዲህ ሲፈትሹ ነበረ። በስተመጨረሻም ባለቤታቸውን አቶ ጌታቸውን የዲኤን ምርመራ የት ነው ያለው? በማለትም ጠይቀዋል። አቶ ጌታቸው ግን በዚህ ጥያቄ ሲደነባበሩ ነበረ። ምክንያቱም የዳጣና የሳቸው ጉዳይ ምናልባትም በግልጽ የደረሳቸው መስሎ ስለታያቸው፣ ያለበት ሰው ክፉ ነውና ምን ጠየቅሽኝ በሚልም በጣም ደንገጥ ብለው ነበረ ያናገሯቸው። ወይዘሮ ማርታም ከጀርባዬ ምን የተከናወነ ታሪክ ቢኖር ነው እንደዚህ ልትደነባበር የቻልከው እኔ ለማወቅ እንጂ ልጆቼን መቼም ልጠራጠራቸው አልችልም። ራስን አስመስዬ ነው የወለድኳቸው በማለትም ወይዘሮ ማርታ እየተናገሩ ነበረ። አቶ ጌታቸው ግን የዳጣን እውነት እያወቁ ስለመሰላቸው በጣም በጣም ደንግጠዋል ማለት ነው። መጨረሻው ምን ሊሆን ይችላል እንግዲህ በሚቀጥለው ክፍል አብረን የምንከታተል ይሆናል። አቤጌም ከእናቷ ተደብቃ የዴን ምርመራ ለማድረግ ባደረገችው ሙከራ የዳጣ እናት መድረሷ ይህ ነገር ሊደናቀፍ ችሎባታል። ወይዘሮ ማርታም የልጃቸውን ነገር ባይቀበሉም ዛሬ ላይ ግን ሙሉ በሙሉ የአቤጌምን ሀሳብ ተቀብላ ወደ ተግባራዊ እየገባች ነው። እንግዲህ አቶ ጌታቸውም ከዳጣ ጋር ቀጣይ የምርመራ ሂደት ማድረግ እንዳለባቸው አጣን አሳምነዋት ነበርና ይህም የምርመራ ሂደቱ ወደፊት መደረግ እንዳለበትም እርስ በርሳቸው እየተስማሙ ሲሆን፣ አሁን ግን ወይዘሮ ማርታ በነገሩ የቀደሙ ይመስላሉ። በቀጣይ ስምንት አዲስ ትዕይንት እንመለከታለን እንጂ ላችሁ የሚቀርብ ይሆናል። ለዛሬ ዳጣ ክፍል ሰባት ይህንን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።